ሰላም ሰላም ውድ ሀገሬ ልጆች ኢትዮጵያውያን በሙሉ ውድ የማያሹ ተከታታዮች በሙሉ እንዴት ከረማችሁ? እንዴት ናችሁ? ሁሉ ሰላም ሁሉ መልካም እኔ ጋ ሁሉ ሰላም ሁሉ መልካም ነው። እግዚአብሔር የተመሰገነ ይሁን። እናንተ ጋም ሁሉ ሰላም ሁሉ መልካም እንደሆነ ተስፋ አደርጋለሁኝ። እንግዲህ በጣም ጠፍቻለሁ። ቪዲዮ ሰሪቼ ያላቅም ቪዲዮ ይህን አሁን ካያችሁ ላይክ ሼር እና ሰብስክራይብ አድርጉልኝ። እባካችሁ እባካችሁ ቪዲዮ ምንም አይነት ላይክ እና ቪው የለውም። አበረታቱኝ አግዙኝ እላችኋለሁኝ። ዛሬ ደግሞ እንግዲህ በሌላ አዲስ ቪዲዮ ተመልሼ መጥቻለሁኝ። ዛሬ ፊታችንን እንዴት አድርገን ስሙዝና ሚያምር የሚለሰልስ እንዴት እንደምናደርግ ነው የማሳያችሁ ማለት ነው። ዛሬ ለዚህም የተጠቀምኩት ሮዝና ተልባ እና ኦሊቭ ኦይል ነው። እንግዲህ ፊታችን እንዳይሸበሸብ በጣም አሪፍ አድርጎ የሚያቆይልን ውህድ ነው። እንደምታዩት ሶስት ነገር ነው ያዘጋጀውትኝ ሩዝ ታልባ እና ኦሊቭ ኦይል ነው። እንደምታዩት ተልባይን በመጥበሻ ላይ አድርጌ ሩዝንም ጨምሬ ግን እየተለቀመ መሆን አለበት። ተልባው በደንብ መለቀም አለበት። ሩዙም ግን እንደምታዩት እኔም ዛሬ ወፍራም ሩዝ ነው የተጠቀምኩት። የተገኘው ሩዝ መጠቀም ትችላላችሁ ግን አሰራሩን በደንብ መከታተል አለባችሁ። እንደምትሉት መጥበሻ ላይ አረኩኝ። ከዛ በኋላ ውሃ ጨመርኩ። ውሃ ጨምሬ ወደ እሳቴ ላይ እጥዳለሁኝ ማለት ነው። በደንብ ጽዱ መሆን አለበት። ለፊታችን የምንጠቀመው ማንኛውም ነገር በደንብ ማጽዳት አለብን ማለት ነው። ለጥንቃቄ ያህል ነው። ፊታችን ላይ ጸጉራችን ላይ የምናደርገው ነገር በደንብ በጥንቃቄ ነው ማድረግ ያለብን ማለት ነው። እንደምታዩት በስሎልኛል ሮዜ በደንብ ነው ብስል ያለልኝ። ከዛ በኋላ ወደ ማፍጫዬ ጨመርኩኝ። እንደምታይ እፈጫለሁኝ። ከዛ በኋላ ቅድም ያስቀመጥኩት ኦሊቭ ኦይል አለ እሱን እጨምራለሁ ማለት ነው። ብዙ አይፈልግም። ኦሊቭ ኦይሉ ተልባ በባህሪው ቅባታማ ነገር ስለሆነ ትንሽ ነው የምፈልገው። ስለዚህ እኔ ትንሽ ኦሊቭ ኦይል ነው የማደርገው። ከዛ እንደዚህ እስሙዚ ሲሆን፣ በጣም እኔ እንጃ፣ በጣም አሪፍ ነው። እኔ ለፊት እንዴት እንደተስማማ ልነግራችሁ አልችልም። በጣም በቃ ልስልስ ነው የሚያደርገው ፊታችንን። ህይወትማ እንደውም የሚበላ አይነት ነገር ነው የሚመስለው። ፊታችን የምንቀባ ነገር ሳይሆን የሚበላ ነገር ነው የሚመስለው። ከዛ በኋላ አዘጋጁት፣ ወደ መቀባት እንሄዳለን። እንግዲህ ታልባና ሩዝ በጣም በብዙ ጊዜ የተመሰከረለት አሪፍ ማስክ ነው። ለመግባችንም ታልባ እንግዲህ ለሆድ እርቀት፣ የልብን ጤንነት ለማሻሻል እንደውም ደግሞ እንዲሁም ደግሞ ክብደት በምንቀንስበት ሰዓት ራሱ ተልባን ብንጠቀም በጣም አሪፍ ግብዓት ነው። የምግብ መፈጨትን የሚያግዝ በፋይበር የበለፀገ ስለሆነ የሆድ ድርቀትን የሚከላከል፣ የአንጀታችንን ጤንነትን የሚያሻሽል፣ ወይ ደግሞ የስኳር መጠንን የሚቀንስ አይነት ነገር ስለሆነ ታልባን በቤታችን ውስጥ ለምግብነት ስንጠቀም ራሱ ብዙ አይነት ጥቅም የምናገኝበት ነገር ነው ማለት ነው። በኦሜጋ ስሪ የበለጸገ ስለሆነ በጣም ለጸጉራችን፣ ለፊታችን፣ ለጥፍራችን በጣም ነው የሚጠቅም ነገር ነው ማለት ነው። እንዲሁም ደግሞ ክብደት ለመቀነስ ወይ ደግሞ ዳይት ለማድረግ በምናስብበት ጊዜ በቋሚ በየቀኑ ሳይበዛ ብንወስድ ራሱ ለብዙ ነገር ነው የሚጠቅም ማለት ነው። ኤቭን እንኳን ካንሰርን ራሱ የመከላከል ባህሪ ነው ያለው ማለት ነው። ከመቀባት ባሻገር ስንበላ ራሱ በጣም አሪፍ ነገር ነው። ተልባ ለማለት ፈልጌ ነው የሀገሬ ልጆች ጄሉን በፈለ- ከፈለገን በጄሉ ከፈለገን ደግሞ አሁን እኔ በሰራሁት መልኩ ከሮዝ ጋራ እና ከኦሊቭ ኦይል ጋር አድርገን ስንሰራ እራሱ በጣም ምርጥ ምርጥ ግብአት ነው ልላችሁ ፈልጌ ነው። በዛ ላይ ደግሞ ውድ አይደለም፣ በጣም ቀላል ነው። ኪሳችን የማይጎዳ ነገር ነው እና ሁሌም ብንጠቀም ባይነኝ አሁን በኢትዮጵያ እንደውም እኔ ሰው ለምን እንደማይጠቀም ባይገባኝም ግን በጣም ርካሽ ነገር ግን ጥቅሙ በጣም አሪፍ የሆነ ነገር ነው። ስለዚህ እንደዚህ አይነት ያሉ ነገሮችን ብንጠቀም ጥሩ ነው። ቺያ ሲድ አሁን ኪሎ ምን ያህል እንደሆነ ታውቃላችሁ? አራት ሺህ ብር ነው ኪሎ አራት ሺህ ነው አምስት ሺህ ብር ነው አንድ ኪሎ ማለት ነው። ግን ቺያ ሲድና ታልባ የምሰጠው ጥቅም 99 ፐርሰንት አንድ አይነት ነው ማለት ነው። ከቺያሲድ የምናገኘው ነገር 99 ፐርሰንት ከተልባ ማግኘት እንችላለን ማለት ነው። ስለዚህ ተልባ ኪሎ 400 ብር ነው፣ ቺያሲድ ደግሞ አንድ ኪሎ 5000 4000 ብር ነው። ስለዚህ የሀገራችንን ምርት ብንጠቀም ጥሩ ነው። ስለዚህ ከሩዝና ከኦሊቭ ኦይል ጋር አድርገን አንድ ላይ ሶስቱም የየራሳቸው ጥቅም ስላላቸው አንድ ላይ ፈጭተን ለፊታችን ብንጠቀም ጥሩ ነው እላችኋለሁ። እንደምታዩት ደርቆልኝ እየታጠብኩኝ ነው። እኔ የምጠቀመው ሴራቪ ነው፣ ለፊት የሚስማማኝ ሴራቪ ነው። በሴራቪ አሪፍ አድርጌ ፊቴን እታጠባለሁ ማለት ነው። እኔ አሁን ትንሽ ትንሽ የውሸቴ ነው ነፋ ነፋ ማድረጌ እንጂ ፊቴን በደንብ አላሸውም። ፊት ማሻት ልክ ስላልሆነ ማለት ነው። እንደምታዩት ታጥቤ ፏ ብሎልኛል። እስሙዚ የሚያምር ልስልስ ያለ ፊት ሰጥቶኛል። እናንተም ደግሞ ብትጠቀሙ በጣም ተርፋማ ትሆናላችሁ እላችኋለሁ። ቪዲዮ አላበዛባችሁ። ቪዲዮዬን ካያችሁ ላይክ፣ ሼር እና ሰብስክራይብ ማረጋችሁን እንዳትረሱ አደራችሁን እላለሁኝ። እንዴት የሚያምር ፊት እንደሰጠኝ እንዳያችሁት ነው። እናንተም ተጠቀሙ ብዬ ነው። እንግዲህ በሚቀጥለው ሳምንት ደግሞ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ ባይ።